የክረምት ወራት ጨለም ያለ የአየር ጸባይ በአዲስ ፍካት ሲቀየር፣ አደይ ሲፈነዳ ለካፈቾዎች የተለየ ትርጉም አለው። አንዳች በናፍቆት የሚጠብቁት ጉዳይ አላቸው። ኩራታቸው የሆነውን ባህል ታሪክና ወጋቸውን በአደባባይ የሚያሳዩበት፣ የሚደሰቱበት፣ የናፈቁትን ወዳጅ ዘመዳቸውን የሚያገኙበት ማሽቃሮ የቀጠሯቸው ዋና ነው በወረሃ መስከረም። የእርቅ የሰላምና የአንድነት መገለጫ በሆነው ማሽቃሮ ቀጣዩ ጊዜ የፍቅርና የልማት እንዲሆን ሁሉም የአካባቢው ተወላጆች በአብሮነት የሚያከብሩትና ምርቃት የሚያገኙበት በዓል ነው ማሽቃሮ። ህዝባዊ የሆኑ ታሪኮች የሚወሱበት ባህል የሚከበርበትና ዘመን የሚለወጥበት ብቻ ሳይሆን የሰላም የመተሳሰብ፣ የፍቅር፣ የልማት፣ የአብሮነትና የተስፋ መግለጫ ነው። ማሽቃሮ ከበርካታ ዘመናት በፊት እየተከበረ የቆየ ቢሆንም በመሃል በነበሩ የሥርዓት መቀያየሮች ተቋርጦ ቆይቷል። በዓሉ ከ1998 ዓ ም ጀምሮ በየዓመቱ እየተከበረም ይገኛል። ካፈቾዎች የአዝመራን ወቅት ተንተርሰው የሐምሌ ወር በገባ ከአምስተኛው ቀን ጀምሮ 77 ቀናትን በመቁጠር ማሽቃሮን ያከብራሉ። ጤና ይስጥልን የተከበራችሁ ተመልካቾቻችን፣ በዛሬው ዝግጅታችን በካፈቾዎች ዘመን መለወጫ በዓል ማሽቃሮ ላይ እናተኩራለን። በበዓሉ አከባበር ከዋዜማው ጀምሮ የተስተዋሉ ሁነቶችንም እናስቃኛችኋለን። አብራችሁን ቆዩ። የዘንድሮ የማሽቃሮ በዓል መስከረም 12ና 13 በድምቀት ተከብሯል። በመስከረም 12 አካባቢውን ማልማት ቋንቋንና ባህልን ማሳደግ በሚቻልባቸው ጉዳዮች ላይ ተመክሯል። መልካም የሰሩ የተመሰገኑ ሲሆን የቀጣይ ትኩረት አቅጣጫዎችን በተመለከተም የፓናል ውይይት ተካሂዷል። ማሽቃሮ ለሰላምና ለአብሮነት በሚል መሪ ቃል በቦንጋ ከተማ የተካሄደው የፓናል ውይይት የቦንጋ ከተማ ዕድገት ባህላዊ እሴቶችን ታሳቢ ባደረገ መልኩ እንዲሆንና የከፋ ጥብቅ ደን በዩኔስኮ የተመዘገበበት 15ኛ ዓመት ላይ ያተኮረ ነበርም። የካፈቾ ዘመን መለወጫ በዓል መልካም ተግባር ያከናወኑ አካላት የሚሞገሱበት መሆኑ የተመላከተ ሲሆን የካፈቾ የተፈጥሮ ሀብት አጠባበቅ ሥራ ዛሬ ለሚታየው የአካባቢው ልምላሜ ምክንያት መሆኑ ተገልጿል። የካፈቾ ዘመን መለወጫ በዓል ሲከበር አስቀድሞ ለወራት ያክል ግምገማ በሀገሪቱ ውስጥ ይካሄዳል። በየደረጃው ከፋ 18 ፕሮቪንስ ወይም ወራፍ የሚባሉ አሉት በስ በነ በምኖርበት ዘመን ነው ሰው የእነዚህ ገዢዎች የነዚህ አስተዳዳሪዎች ያከናወኗቸውን ስራ ቦንጋ ላይ መተው እዚህ ከነጉሱ ጋር ቁጭ ብለው ያስገመገማሉ። ለሀገራችን ቅርስ ሊሆን የሚችል የሚከረቸው ወይም የካቢኔት ስርዓት አላቸው። እዚህ ብታያቸው አባቶቻችን የዛ ተወካዮቻችን ናቸው። እነሱ ባሉበት ይገመገምና ጥሩ የሰራው ወደ ካቢኔት ወይም ሚኒስትርያል ማድረግ ይመጣል። መጥፎ የሰራው ይሻልና በጥሩ ሰው ይሾማል። በዚህ ሂደት ውስጥ ግን አንዱና ትልቁ የሚገመገመው ነገር ዛሬ የምትመለከቱት የከፋ ባዮስፈር፣ ዛሬ የምትመለከቱት የከፋ ኢኮሎጂ ደኑ፣ ጫካው የዚህ የማሽቀሮ በዓል ትሩፋት ነው ቢባል ማጋር አይደለም። ማሽቀሮ ከከፋ የተፈጥሮ ሀብትና ባህል ጋር የተቆራኘ መሆኑና በዩኔስኮ እንዲመዘገብ የሚመለከታቸው አካላት ትኩረት ሊሰጡት እንደሚገባም ተነስቷል። ዩኔስኮ በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የሚገኙ ደኖችን የመዘገበ ሲሆን ከተመዘገቡት አንዱ የከፋ ጥብቅ ደን ነው። ይህንን ደን ጠብቆ ያቆየው ባህልም በዩኔስኮ ሊመዘገብ እንደሚገባ በውይይት መድረኩ ተነስቷል። ዩኔስኮ የከፋ ደንን የከፋ ኮፊ ባዊስበርን ቅርሴ አድርጎ ከወሰደ ይህ ቅርስ ለዓለም እንዲመዘገብ ያደረገውን በዓል ወይም ፌስቲቫል ቅርሱ አድርጎ ሊወስድ ይገባል። በዛሬ ናንተ ይሄ የሚሆነው ምንድው? በበዓሉ ጊዜ የመጀመሪያ የሚገመገሙ ጫካው ሰላም ነው ወይ ደኑ ሰላም ነው ወይ የትኛው አካባቢ ላይ ያለው ደን ነው የተመናመነው ማነው ያመናመነው? ማነው የጎዳው ነው ማነው ያሻሻለው የሚለው ግምገማ የየፕሮቪንሶቹ ኃላፊዎች ይገመገሙበታል። አልማት ስለዚህ ለመሾምም ለመሻርም አካባቢ ለመጠበቅ አንዱ መሠረት ነውእና በከፋ ባህል። ስለዚህ ይህ ባህል አለም ወስዶ የራሱ ባህል አድርጎ ቅርስ አድርጎ ካልመዘገበው በመድረኩ ዓለም አቀፍ ተቋማትን የወከሉ ባለድርሻ አካላትም የተሳተፉ ሲሆን ካፈቾ ከተፈጥሮ ጋር ተስማምቶ የሚኖር ማህበረሰብ መሆኑ ተመስክሮለታል። የካፈቾ ዘመን መለወጫ በዓልን እና የካፋ ባዮስፌር ሪዘርቭ ደን በዩኔስኮ የተመዘገበበትን 15ኛ ዓመት አስመልክቼ ንግግር በማድረጌ ደስታ ይሰማኛል። ለክፍለ ዘመናት በማህበረሰቡ ባህል መሠረት ተጠብቆ የቆየው የተፈጥሮ ሀብት ልዩ ነው። የካፋ ምድር የሚያስደንቁ ሀብቶችን ለዓለም ማበርከቱ ተነስቷል። ማህበረሰቡ ደኑን ጠብቆ በማቆየቱም ተመስግኗል። ካፋ የሚያስደንቁ ሀብቶች ያለበት አካባቢ ነው። የአረቢካ ቡና መገኛ ስፍራም ነው። ቡና ደግሞ ለዓለም ከካፋ የተበረከተ ስጦታ ነው። በመላው ዓለም የሚገኙ ሰዎች ስራቸውን በንቃት እንዲከውኑ የሚያስችለውን ቡና የካፋ ምድር ስላበረከተ እናመሰግናለን። በካፋ ባዮስፌር የመጥፋት አደጋ የተጋረጠባቸው የእጽዋት ዝርያዎች ይገኛሉ። እነኚህ ከዓለም የመጥፋት አደጋ የተጋረጠባቸው የተፈጥሮ ሀብቶች በካፋ ጥንታዊ የመሪዎች ጥበብና በሚክረቹ ስርዓት ለዚኛው ትውልድ የተላለፉ ናቸው። ናቡ ጀርመንና ናቡ ኢትዮጵያ ላለፉት 15 ዓመታት የተፈጥሮ ሀብትን ለመጠበቅ ሲሰሩ ቆይተዋል። ከእነኚህ ስራዎች መካከል የካፋ ባዮስፌር አንዱ ነው። በቦንጋ ከተማ በተከናወነው የፓናል ውይይት ላይ የተሳተፉትም ማሽቃሮ የካፈቾ የማንነት መገለጫ መሆኑን ገልጸው ይህንን በዓል ለትውልድ ማስተላለፍና ለኢኮኖሚያዊ ተጠቃሚነት ማዋል እንደሚገባ ተናግረዋል። ከኢኮኖሚ እንጭነት ጋር አያይዞ ማስኬድ ያስፈልጋል። ለዚህ ህዝቡ እንደ ህዝቡ ደግሞ፣ ህዝብ ጅምላም አይሄድም። በተለይ ከህዝብ ውስጥ ምሁራን ማቅናት አለባቸው። the pros and ኮንስ ማጥናት አለባቸው። መሰረቱን መለየት መቻል አለባቸው። በተለይ ወጣቱ ትውልድ ደግሞ ከህይወቱ ጋር ማያያዝ አለበት። እንዴት የገቢ ማመንጫ ማድረግ መቻል አለበት። በፈጠራ አሁን ቅድም መድረክ ላይ አይተናል፣ የፋሽን ሾው ይ አሁን፣ ኢትስ ቬሪ ኢምፖርታንት በቃ ይሄ እንደ አንድ ጥሩ ምሳሌ ያመጣ። ስለዚህ ከወጣቱ ጋር በማያያዝ የገቢ ምንጭ ማግኛ ማድረግ የዘንድሮ የፓናል ውይይት እና የማሽቃሮው ከዚህ ቀደም ካከበርነው በዓል እጅግ በጣም በተለየ ሁኔታ ነው እያየን ያለ ነው። የፓናል ውይይቱ እውነት ስለ እውነት ከድባቡ ራሱ ከመክፈቻው ጀምሮ ድባቡ በጣም የደመቀ ነው። ደግሞ ልዩ የሚያደርጉት የውይይት ከቀረቡት ሰነዶች ውስጥ ባዩስፌር የቡና የከፋ ቡና ባዩስፌር ለዩኔስኮ የመዘገበበትን አስራ አምስተኛ ዓመት ምክንያት በማድረግ የቀረበው ጽሁፍ እጅግ በጣም መሳጭ ነበረ። ለመጀመሪያ ጊዜ ነው አሉ ስሳተፍ፣ እጅግ በጣም ደስ የሚል ነው። ህብረተሰቡ እዚህ አካባቢ ለረጅም ጊዜ ባህሉን ተንከባክቦ መቆየቱን የሚያሳይ ነው። ታሪካዊ ነው። የህብረተሰቡን ባህል ቱባ ባህል ያለው ህብረተሰብ መሆኑን ነው ማየት የቻልኩት። ከደን ሀብታችን ሰስተነብሊቲ ጋር የተያያዘ በዓልም ጭምር ነው። እሶ የደን ሀብታችንን እንዴት አድርገን ነው መጠበቅ የሚገባን፣ የደን ሀብታችን ዘመን በተለውጦ በመጣ ቁጥር እንዴት ነው ሪዘርቭ ማድረግ ያለብን የሚል ሀሳብ ስላለው፣ በቀጥታ ከበዓሉ ጋር ግንኙነት ስላለው ለዛም ጭምር ነው በአንድ በኩል የማሽቃሮ የዘመን መለወጫ በዓል የምናከብረው በካፈቾ ዘመን መለወጫ በዓል ማሽቃሮ ዋዜማ ከሚከናወኑ ተግባራት መካከል የአደባባይ ባህላዊ ትርኢቶችና ፌስቲቫሎች ለበዓሉ ድምቀት ይጨምራሉ። ከየአካባቢው ወደ ቦንጋ ከተማ የሚመጡ የባህል ቡድኖች ባህላቸውን በአደባባይ ያሳያሉ። የ2018 ዓ ም ማሽቃሮ በአደባባይ ፌስቲቫልና በልዩ ልዩ ዝግጅቶች የተከበረ ሲሆን በዓሉ ከጊዜ ወደ ጊዜ እየደመቀ መምጣቱ እንዲሁም በርካታ ማህበራዊና ኢኮኖሚያዊ ለውጦች መመዝገባቸው ተነስቷል። በአገርም ደረጃ በዞንም ደረጃ በክልልም ደረጃ ድርብ ድሎችን በጋራ የምናከብርበት ፌስቲቫል በዓል ነው። ታላላቆች ሽማግሌዎች አሁን ደግሞ የነበረውን እውነታ ለህዝቡ፣ ለወጣቱ ለማስረክብ እያደረጉ ያሉት እያስተላለፉ ያሉት ነገር ትልቅ ነገር ነው። አሁን ፌስቲቫልን በተመለከተ የዘንድሮን በጣም ልዩ የሚያደርገው አምና ጥሩ ነው የተከበረው፣ ካቻምና ጥሩ ነው የተከበረው። የዘንድሮ ደግሞ በዚህ አይነት ፌስቲቫሉን በማይበት ጊዜ እንደ አንድ ግለሰብ ያደገ እየሰፋ እየተለወጠ የመጣበት ሁኔታ ነው ያለው። አባይ ግድባችን የተቀደበበት ነው የተመረቀበት ነው። ሁለተኛ ደግሞ ትልቁ የንጉሳችን ዞር እና መቀመጫ የመጣበት ድርግ ደስታ ሁኖ ደስ ብሎን እያከበርናለን። አቢ ሆማ እንደሆነ ከፊ ቆጭ ማለቶ የሪነ ከፋቸውን ሼሪሆን ቀን ወደ እጅቶ የካፈቾ ዘመን መለወጫ በዓል ማሽቃሮ በጥንት ነገስታት መናገሻ በወንጌ ሻምበቶ በደመቀ ሁኔታ ሲከበር የባህልና ስፖርት ሚኒስቴር ይህ በዓል በዩኔስኮ እንዲመዘገብ ድጋፍ እንደሚያደርግ አስታውቋል። በዓሉ ሰላምን፣ አንድነትን፣ አብሮነትን የሚገልጽ መሆኑን እዚህ አይተናል። በዙሪያ ያለው ህዝቦች አሁን አሁን ደግሞ ሰፋ ያለ እስከ ማዕከላዊ ኢትዮጵያ ከምባታ ድረስ እየመጡ አጋርነትን እያሳዩ ስለሆነ በሚቀጥለው ዘመን ዓለም አቀፋዊ ግንኙነትን ሁሉ የምንፈጥርበት በእርግጥ አሁንም አንዳንድ የውጭ ዜጎችን እያየ ነው። ብዙ የውጭ ዜጎች መጥተው ዓለም አቀፋዊ ሆነው የሚከበርበት በዩኔስኮም ዕውቅና የሚያገኝበት ዕድል እንዲፈጠር መሥሪያ ቤታችን ባለው አቅም ማገዝ የሚገባውን ለማገዝ ዝግጁ መሆኑን እየገለጽ፣ መልካም ባህል ይሁንላችሁ ለማለት እፈልጋለሁ። ከልብ አመሰግና ነው። በዓሉ የማህበረሰቡን ቁሳይና መንፈሳዊ ሀብቶች የሚያመላክት መሆኑን ነው የተገለጸው። በሀገር ደረጃ የሚከበሩ በዓላት የኢትዮጵያ መለያዎች፣ የተለያዩ ብሔረሰቦች የዘመን መለወጫ በዓላት የተስፋና የፍካት ምሳሌዎች መሆናቸው በአከባበር መርሃ ግብሩ ላይ ተነስቷል። ኢትዮጵያ የብዙ ብሔር ብሔረሰቦችና ህዝቦች መኖሪያ ናት። የተለያዩ ሃይማኖት፣ ባህል፣ ታሪክ፣ ክብረ በዓላት በስፋት የሚገኙበትና የሚከናወኑበት ትልቅ ሀብት የያዘች ሀገር ነው። በሀገራችን ብዙ ብሔረሰቦችና ህዝቦች የሚከነወኑ የተለያዩ ባህላዊ ልምዶች በክብረ በዓላቶች ላይ በሚካሄዱ ስርዓቶች አማካይነት የብሔር ብሔረሰቦች አስተሳሰብ፣ ወግ፣ እሴት፣ ሃይማኖት፣ ፍልስፍና፣ ፍላጎት፣ እምነት ይገለጻል። ከዚህም ባስሻገር ልማዶቹ ማህበረሰቡን ወክሎ የሚቆሙ፣ የሚከወኑ፣ የሚነገሩ የሚዜሙ የሚተረቱ፣ የማንነት መገለጫ ክብረ ባህላቶች ናቸው። በተለይ ደግሞ የክረምት ወር አልፎ እንደዚህ ፀሐይ ሲወጣ ዘመን ተሻገርን አዲስ ዘመን መጣ ብሎ እንደ ከፋ መሽቀረ ባሮም እና ክብሮ የተስፋ የፍካትና የነገ የተሻለ ሁኔታን የማሰብ በዓል ነው። ከነዚህ ባህሎች አንዱ የሆነ የካፈቾ ብሄር ዘመን መለወጫ በዓል መሽቀረ ባሮ በዚህ ዘመን ብሔረሰቡ አባቶች በጸሎት ያለፈውን ዘመን መልሰው ምረት የሚያረጉበት የታረቀው ከአሁን በኋላ ተመልሶ ቂሙን እንዳይዝ ምረት የሚያደርጉበትና የሚመርቁበት ዘመን ነው። እንዲህ አይነት ባህሎች ደግሞ ይቅርታ ለመደራረግ ወደ ግጭትም ላለመግባትና ሀገራት ሀገሮቹም በሙሉም ሰላም ከማድረግ ያላቸው አስተዋጽኦ በጣም ብዙ ነው። የጥንት አባቶች የጊዜ ቀመርን በማስላትና ከግብርና አዝመራ ጋር በማገናኘት የሚያከብሩት በዓል ስለመሆኑና ለዛሬው ትውልድ ስለመተላለፉ ተገልጿል። የከፍቾ ብሔረሰብ አሮጌውን ዓመት ሸኝተው አዲሱን ዓመት በሰላም በፍቅር፣ በመስጋናና በእርቅ የሚቀበሉበት የዘመን መለውጫ ክብረ በዓል ማሽቃሮ እንኳን በሰላምና በጤና አደረሰን። እንኳን ደስ ያለ የማሽቃሮ በዓል። አርሶ አደሩ የክረምት አዝመራ ጊዜውን አጠናቆ የክረምት ዝናብና ጨለማ ተገፈው በወርሃ መስከረም ዛፎችና ሳሮች በአበባ ፈክተው መስኩ በሚለመልምበት ጊዜ የሚከበር የተስፋ ዘመን ብስራት ነው። የከፋ አባቶች በጥንታዊ የሰነፈለግ አስተምሯቸው በመጠቀም ወራትን ሳምንታትንና ቀናትን በመቁጠር ከአንድ ዘመን ወደ ሌላ ዘመን የሚሸጋገሩበትን ስሌት ቀምረው ይህንን እውቀት ለዛሬው ዘመናዊ ትውልድ አስተላልፈዋል። ስለሆነም ማሽቃሮ በዚህ የጊዜ ቀመር መሰረት ስሌት ተደርጎ የሚከበር ታሪካዊ ዳራ ያለው ክብረ በዓል ነው። የዘንድሮውን ማሽቃሮ ታላቁ የኢትዮጵያ ሕዳሴ ግድብ በተመረቀበት ማግስትና የከፋ ህዝብ የጀግንነት ታሪክ እንዲታወስ የሚያደርጉ የጥንት ነገስታት ዘውድና ዙፋን ለእይታ መቅረባቸው የበለጠ አድምቀውታል። የዘንድሮ የማሽቃሮ በዓል ሀገራችን ኢትዮጵያ በልጆቿ በተባበረ ክንድ አይቻልም መንፈስን በመስበር የህዝባችን የዘመናት ቁጭት የሆነውን ታላቁን የህዳሴ ግድብ ግንባታ በማጠናቀቅ በታላቅ ደስታ ባስመረቅንበት ማግስት በመሆኑ ክብረ በዓላችንን ደማቅ ያደርገዋል። ከዚህ በተጨማሪ የከፋ ህዝብ የታሪክ የጀግንነት እንዲሁም የራሱን አስተዳደር ግዛት ጠብቆ ለትውልድ ለማስተላለፍ የከፈለውን መስዋዕትነት እንድናስታውስና ትምህርት እንድንቀስም የሚያደርገው የከፋ ንጉስ የንግስና ዘውድና ዙፋን በቅርስነት ከአንድ ምዕት ዓመት በላይ ከቆየበት ወደ ታሪኩ ባለቤት ወደ ነው ህዝብ እንዲህ በአማረ መልኩ ለእይታ መቅረቡ የዘመን መለወጫ በዓላችን በድምቀት እንድናከብር ምቹ እድል ስለፈጠረልን እንኳን ደስ ያለን ለማለት ወዳለሁ። የከፋ ህዝብ የታሪክና ባህል መገለጫ የሆነው ቅርስ ጥንታዊነቱን ጠብቆ እንዲቆይ ላደረጉ እንዲሁም ለህዝብ እይታ እንዲቀርብ ሁኔታዎቹን ላመቻቹ አካላት ምስጋናዬን ለማቅረብ እወዳለሁ። ማሽቃሮ ታሪካዊ ዳራ ያለውና የህዝቡ ማንነት ማሳያ መሆኑ የተገለጸ ሲሆን ይህ በዓል ለትውልድ እንዲተላለፍ ባለድርሻ አካላት አበክረው እንዲሰሩ መልእክት ተላልፏል። የከፋ ማህበረሰብ በተለይ ለአካባቢ ጥበቃ ልዩ ቦታ በመስጠት ዛሬ የምናያቸውን ጥቅጥቅ ያሉ ደኖችን ለዘመናት በማህበረሰብ መር እውቀት ጠብቆ ያቆየ ማህበረሰብም ነው። እንደማሽቃሮ አይነት አብሮነትንና አንድነትን የሚያስተምሩ የማህበረሰብ ድልብ ባህሎችና ወጎች የሁላችንም የጋራ ሀብቶች ናቸውና በአግባቡ መንከባከብና ለትውልድ እንዲተላለፍ ማድረግ ይጠበቅብናል። ምሁራንና የታሪክ እንዲሁም የባህል አዋቂዎች መረጃ መሰረት ያደረገ የበዓል አከባበር ወጎቹን በመሰነድ ለቀጣይ ትውልድ እንዲተላለፍ ከማድረግ ረገድ ሚናቸውን ሊወጡ ይገባሉ። ከታሪክና ባህል ጋር ቅርበት ያላቸው የመንግስት ተቋማትም ለማሽቃሮ አይነት የማህበረሰብ ድል በሀብቶች በቂ ጥበቃ ተደርጎላቸው ለትውልድ እንዲሸጋገሩ ድጋፍ ሊሰጧቸው ይገባል። ማሽቃሮ ማህበረሰቡ ካሉት በርካታ ቱባ ባህላዊ ክዋኔዎች መካከል አንዱ ነው። የአካባቢ ሰላምና የግዛት አንድነት ላይ ያተኮሩ ጉዳዮች የሚገመገሙበት በዓል መሆኑ ከዚህ ባሻገርም ከትውልድ ወደ ትውልድ በሚተላለፍ መልካም ባህል መሰረት የሚከበር በዓል ነው። የከፋ ሕዝብ በርካታ ቱባ ባህሎች ያሉ ሲሆን ከእነዚህ ውስጥ አንዱ የዘመን መለወጫ በዓል ማሽቃሮ ነው። ማሽቃሮ ከዘር ከፖለቲካ፣ ከሃይማኖት ልዩነት የጸዳ ከቅድመ አያቶቻችን የተሰጠን ሀገር በቀል እሴታችን ነው። ካፈቻዎች በቀደመው ዘመን ጠንካራ የስራ ባህል፣ የአመጋገብ፣ የአደባባይ እና የመስቀል አለባበስ በደስታ እና በአዘን የመረዳዳት መልካም ባህል ያላቸው ኩሩ ህዝቦች መሆናቸውን ታሪክ ይመሰክራል። የአካባቢያቸውን ሰላም በመጠበቅ ረገድም የውስጥና የውጭ ጠላትን ለመመከት የሚያስችላቸው የራሱ የሆነ የጦር ስልትና ጠንካራ መከላከያ ስትራቴጂ የነበረው ምንም ዘመናዊ አስተዳደር ጽንሰ ሀሳብ ባልነበረበት ወቅት የራሱ ምክር ቤታዊ አደረጃጀት ወይም ምክረቾ የነበረው ህዝብ ስለመሆኑ በበርካታ የውጭ ሀገር ጻፍ ብዙ ተብሎለታል። ይህ ዘርፈ ብዙ ፋይዳ ያሉት የካፋ ዘመን መለወጫ በዓል ማሽቃሮ ካለው ፖለቲካዊ ኢኮኖሚያና ማህበራዊ ጠቀሜታ አኳያ በዩኔስኮ ተመዝግቦ የዓለም ቅርስ ሆኖ እንዲመዘገብ በተደጋጋሚ ለሚመለከተው አካል ጥያቄ የቀረበና የተለያዩ መረጃዎችን የማደራጀት ስራ ተጀመረ በመሆኑ የክልሉ ባህልና ቱሪዝም ቢሮ፣ የክልሉ መንግስት፣ የባህልና ስፖርት ሚኒስቴር፣ የቅርስ ጥበቃ ባለስልጣን ተገቢውን ድጋፍ በማድረግ ተገቢ እንዲያደርሱልን በዚህ አጋጣሚ ጥሬ ነገር ማሽቃሮ ባህላዊ እሴቱን ጠብቆ ለትውልድ እንዲተላለፍ መስራት እንደሚገባ በዚህ በዓል ላይ የተገለጸ ሲሆን፣ ዘንድሮም ከወትሮ በተለየ ደምቆ መታየቱን የዚህ በዓል ተሳታፊዎች ተናግረዋል። ዛሬ ሕዳሴ ግድባችን በተመረቀበት አግስት የእኛ ዘውድ የመጣበት የእኛ ዙፋን የመጣበት እጅግ በጣም ለየት ያለ በዓል ነውና ለየት ያለ አከባበር ነው የምናከብረው። እኔ እውነት ለመናገር ያለማጋነን ሁሉም ነገር ከጠበኩት በላይ ነው የሆነልኝ። ቢኮዝ በዚህ ልክ በጣም ትልቅ የሆነ ነገር አልመሰለኝም። ህዝቡንም በዚህ ልክ ቦታ ሰጥቶ የሚያከብረው በዓል ራሱ መሆኑን አላውቅም እና ስመጣ ሁሉም ነገር ሰርፋይዝ ነው ያደረገኝ። የዚህ በዓል አካል በመሆኔ በጣም ትልቅ ደስታ ነው የተሰማኝ። ይህ በዓል በኢትዮጵያውያን መካከል መልካም ግንኙነትን ለመፍጠር ስለሚያስችል ትኩረት ሰጥቶ መስራትና ማስተዋወቅ ይገባልም ተብሏል። የካፋ ባህል ማለት እንግዲህ የኢትዮጵያም ጭምር ነው። እኔ ኢትዮጵያዊት ነኝ። እንደ አንድ ኢትዮጵያዊት ደግሞ የሚጠበቅብኝን ኃላፊነት እወጣለሁ። እኔ ሲዳማ ነኝ፣ ነገር ግን የካፋን ባህል ወድጄው ሲጠሩኝ ደግሞ አክብሬ መጥቼ እየታደምኩ ነው ያለሁት፣ እና ደግሞ ከሕዝቡ ጋር ተመሳሳይ ሆኜ እያከበርኩ ነው ያለሁት። ምንድን ነው መሰለ መሆን ያለበት እንግዲህ ሲዳማ የካፋን፣ ካፋ የሌላውን እንደዚህ ልክ እንደ ራሱ ባህል አድርጎ ለሌሎች መናገር ማስተዋወቅ ሲጀምር ሁሉም ነገር ነገር ቆንጆ ይሆናል ብዬ አስባለሁ። የሌላውን ሳፖርት እያደረግን የሌላውን አፕሪሼት እያደረግን ይበልጥ የተሻለ ነገር ላይ መምጣት እንችላለን። እና እንደዚህ አይነት እሴቶቻችንን ደግሞ ለዓለም ባስተዋወቅን ቁጥር የዩኔስኮ ላይ ይመዘገባል ይበልጥ ደግሞ ወርልድ ዋይድ ይሆናል። እና ይሄ ተደምሮ ሀገራችንን እና ቀለማችንን ነው የሚያደምቀው። ሰው ወጣቱ ሁሉ በተለያየ ሚዲያ የማህበራዊ ትስስር ላይ የራሱን አስተዋጽኦ ማድረግ አለበት። የካፈቾ ዘመን መለወጫ በዓል ማሽቀሮ ሁሉም ዜጎች ያለልዩነት በአንድነት የሚያከብሩት በመሆኑ ለሰላም ግንባታ ያለው ሚና ጉልህ ነው። ስለዚህም የጥንት መልካም ባህሎች እንዲቀጥሉ፣ በዓለም አቀፍ ደረጃም እውቅና እንዲያገኙ ሊሰራ ይገባል። በሚል መልእክት የካፈቾ ዘመን መለወጫ በዓል ማሽቀሮ ላይ ያተኮረውን ፕሮግራማችንን በዚሁ ቋጨን። ሰላም ለእናንተ ይሁን።